አራራ ናፈቅሽን እንደ አው ሰሞኑም ያው ሄሚ ላይ ማታረቅ ፈልጎ ሄሚ ሄሚ ጋኖ ያለ ልጅ ከየት በኩል ደርሰሽ፣ እሱን ታቅፊ ያለሽ ያቅፊሽ ነገር እንጂ ካካ ማለት ነው። የቡሩክ እንትኑ ነው ምንድነው? ናፈቅሽን ነው ናፈቅኝ ነው አልሽ? ዘልዛዳ በጣም ተገርሙኛላችሁ። እናንተ በዚያው ሁለታችሁም አትዋደዱምና፣ እኛ ግን እኛ ልጆቻችሁን ለቀቅ አርጉልን። አዎ ተላይታችሁ ገደል ገባችሁ። እኛ ያገባንም ለገር ነገር ግን ሄሚን ነብሩ ለቀቅ አርጉኝ። አዎ ለቀርቃ ዳኔ ተብዬ እንት ደሞ ማለት ነው። ሄሚ አስተማች ምናምን የምትለው ነገር ደሞ ተረጋጋ ብሮ፣ ተረጋጋ አንተን ፈልጋ ደለም ቆይዳችሁ እሱ ተረጋጋ ብራዘር፣ ኖ ጉድ ፕሮብለም ግን ንዝናውን እና ምንም ማድረግ ምናምን ያልከው እና አመሰግናለሁ። ቴንክዩ ቴንክዩ ሰላም ሰላም ውድና የተከበራች ውድ ቻናል የቤተሰብ እንዴናችሁ? ባላችሁበት ቦታ ሰላማችሁ ሪፍሪፍ ይበልላችሁ። እንዴናችሁ? ቆይታ ውዱ ሰላም ነው። ዛሬ እነ ዳኒ እና እነ ሱሲ ይዤ መጥቼ ያሉ እነኚ ሴቶች ሰዎች ማለት ነውና፣ ወይ ጉድ። እነሱ ሲጀመር አይዋደዱም። ፍቅር ሲጀመር ማላችሁ ላይ የለም። ሶ ፍቅር ቢኖር ኖሮ እንደዚህ አቶኑም ነበረ ና ሁለት አመት ፍቅር በፍቅር እና ሶስት አመት ያለ ፍቅር አሳልፌናል። ጎወዳኝነት ሁለት አመት በፍቅር ነው ብልሻል። ሶ ይሄ ሁለት አመት ፍቅር ይቅርና አንድ ወር ራሱ እያሳለፈ ሰዋ እየመሰላችሁ ያደለም። እናንተ ሁለታችሁ ማለት ነው። እኔ አያገባኝም። ሶ አሁን እኛ የምንፈልገው ነገር ሶሴም እናንተ አርጋችሁ ብሩክን አዎ እነሱስ ሲያዝና እና እኛ ምንዘና እናለን። እነሱ ሲደሰት እኛ ምንደሰታለን። ስለዚህ ከህይወቱ ቀስ ብላችሁ ውጡ። ቀስ ብላችሁ አትዩ ደቁ ግን፣ አዎ አትዩ ደቁና ግን ቀስ ብላችሁ ውጡ። ያ እና እንዴት ነው ነገሩ? እንዴት ነው ቤተሰቦች? እቺ ደሞ እኒኒኒ ትላለሽ እንጂ ደሞ ለመጀመሪያ ለባልሽ ሪስፔክት ይኖርሽ፣ ለሄሜ ስለሄሜ ከማናገርሽ በፊት ማለት ነው ልብስ አወልቀሽ እና ምናምን ምናምን ያረግሽው አንቺም ማንም የጠየቀሽ ሰው የለም ሰው። ስለዚህ ልጅቷን ፊት ፊት እሺ፣ ትኖርባት አረባክሽ ስትሄጂ እና ልብስ ለብሳ ነው ያለችው። በነገራችን ላይ የለበሱት ልብስ ሴጣን ነው። አንቺም ሴጣን ይሆንሽ በቃ። አንቺ እንደውም ብዙ ነገር አድርገሽ ያልሶ ሄሚ ለሚና አይተሽ ነው። ሄሚ እንኳን እንደዚህ አይነት ሴት አይደለችም ሲላ ሄሚ እኛ ጠየቅሽ ካካላ ወቅሽ ማለት ነው እንጂ ታንካሲስ ዝም ብላ ታጋብዳለች። ምን ትመስላለች? በእግዚአብሔር ዳኒ አንተም አሁን ማለት ነው እቺ ነህ እህ ዳር ዳር ሚባል ነገር ትቴ ከህይወቷ ውጣ እሺ፣ ውጣ እንደ ወንዳ ወራ አንተም ደግሞ ቀስ ብለው ውጣ ከሄሚ ህይወት ኦኬ እና አልፈልግም ምናምን ይሄ አንተ ሲጀመር ጎደኞች አፋቅር ሲሉ ነው የሚታፋቅረው፣ ትተው ሲሉ ነው የሚታወም እና እኛ ያገባን አይ ዶንት ኬር ሶ፣ ግን ሄሜ እና ብሩክን ፊቱሽ በቃ ይኖሩበት እነሱ። ሶ ሺ ፍቅር ማላይ ለምን ትገባላችሁ? በቃ የሚወደዱ ሰው ማላይ ማገባት እኮ ናውር ነው አይደል እንዴ? በጣም ናውር ነው ማለት ነው። ገባችሁ አይደል? እና ማንገድን ጨርቃ አርጌ ብላለች። እና ሱሲ እዚህ ጋር አንድ አንቺ ደሞ አንድ ኮሜንት ለሚናልሽ፣ አዎ ሄሚም ጨምሮ፣ ሄሚም ጨርቅ ያርግላት ከብሩክ ይወቲ ወጣ ብለሽ ያል አንቺ ታንካሲ እራስሽ ማለት ነው። አንቺ ውሻዎች ማንገዱን ጨርቅ ያርግልሽ አንቺ። አዎ ብሩክ አንቺ ጋር ይመጣል። ሄሚ ከተለያየሽ ማለት ነው። ሄሚ እና ብሩክ ቢላዩ ይህንን ሰው ተጣልቶ እና ተለይቶ ማየት ይፈልጋላችሁ? ግን ሄሜና አሁን ዳኔና ዳኔ ነ ሱሲ ማለት ነው ከህይወት ውጡ። እሺ እነ ቡሩክ እና እነ ሄሜ ህይወት ውጡ። አለቀ በቃ ህይወታችሁን ኑሩ። እንዴ ሹ ሙሽክላ ወላሂ ላዚም ጀናን ቱነ ወላ ጀናና ራስነ አዋርነ ቴ አዋርቱነ ነና ያኔ ሹሃ ሙሽክላ ወላሂ ላዚም ሌሽ ያኔ በስ ሌሽ ማፍሜት እና ልጆቹን ተው ይኖሩበት። እንጃ በጣም የሚያስጠላ እኛ ራሱ በጣም ተጨነቀን። እንደው እናንተ ተዋደዳችሁ፣ ተጣላችሁ፣ ተለያያችሁ እኛ አያገባን ምን እንደፈለጋችሁ ነው በቃ። አይ ዶንት ኬር ሶ። ግን ቡሩክና ሄሜ ግን ተው ምንም እኮ ይሄ ልጆች እኮ አንቺ እንጀ ምንም ጥፋት ቢያጠፉላ ሱ የሚያልፉ ልጆች ናቸው እኮ ምን እንደሆነ ማላ ማለ ገፍተሽ አንቺ ምን እንደሆነ ኡፍ አድርገሽ አልመሰለኝ ማለት ነው። ሄሚና አፉ አፉና እንዳይጋጥም ምን እንደሆነ ማለት

ይህ ጭቅጭቅ በጣም ነው የሰለቸኝ፣ እንዴ ጭቅጭቅ በጣም ሰላችቶኛል በኢየሱስ ስም። እና እኔ እኮ አሁን ገረመኝ ነገር ቢኖር በቃ ነገ ደሞ ካሜራ እንዲመጣ ፈልግም ከሄሚ ወት ነገር እና ስለ አደናቂላቲም ጥሩ ሰው እንደሆነችም ስለነገርክ እናመሰግናለን ባት ነገርም እናውቃለን ግን ያ ቴንክ ዩ ምን ችግር አለ ቴንክ ዩ ሶ በጣም ነው የምናመሰግነው በጣም ነው የምናከብሮች ሶ ወንድማችን ካይቦቱ ላሽ ብለ ይውጣለን ኦኬ ቀስ ብለ እንታት ወለቃንተም ሄም የኔ ውድ የኔ ማር የኔ ቆንጆ ሞይን ባል ነገር የለምና ማውጣት ነው ያለብህ ካይቦቱ ማለት ነውና ውጣ ካይቦቱ ያ እንደዛ ነገር አረ ጌታ ሆይ ድረስልኝ። እስቲ ቀን እስቲ አንድ ቀን እስቲ ሰላም የለም አንድ ቀን ሰላምን ማገኛት አንችልም ማለት ነው። እኛ ለምንድን ነው ማተውን? አረ ቤተሰቦች በጣም ከባድ ነው።